ካቱ ሰላም ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናችሁ? እንዴት ናችሁ? ከሀገር ውጭ ከሀገር ውስጥም ያላችሁ ቤተሰቦቼ እንዴት አላችሁልኝ? አንዴ በደስታ አንዴ በሀዘን እንመጣለን። እንግዲህ አብራችሁ ተከታተሉን። ላይክ ላይክ ላይክ ፕሊስ፣ እንደው እንደው እንደው እኔ ላይክ አድርጎ እኔ በቃ ላይክ እኮ መርሳጃ መርኩት ለምን ስለምታልፉት ማለት ሊሽ እሺ ላይክ ለመጀመር እስኪ ላይክ ያላደረጋችሁ ሰዎች አላችሁ፣ ቪዲዮ ሲጀምሩት ላይክ አድርጉ። እንዲኛ እኮ ላይክ አድርጎ ማለት የለብንም። አያደክም ቢያደክም እንኳን አስቸገር እንላለን። እና ዛሬ ደግሞ ደስ ደስ በሚል ቪዲዮ መጥቻለውኝ። ቤተሰብ እና አብራችሁ እስከ መጨረሻ ተከታተሉኝ። የዛሬ እራቴን ላሳያችሁ የመጣሁት ዋው! ማሻ አላ ተባረከላ እንደው እንደው እንደው እኔ እኮ በራሴ እጅ ነገር አመጣሁኝ። ለምን አንዴ መድኃኒት ሆነችብኝ፣ አንዴ መጥፎ ሆነችብኝ። አሁን እንግዲህ መጥፎነቷንም ባሳወቃችሁ ስላችሁ ያኔ አንዳንዴ ስትቀየር ሰው ልጅ አይደለም ስትቀየርብኝም እያሳወቅኳችሁ ነው። ስታስደስተኝም ደግሞ ግዴታ ማሳየት አለብኝ። አሁን እንግዲህ ተገለባቢቶች ስለሆነ ጥሩንም ደጎንም ስላለ እንግዲህ እኛ ስራችን ነው። እንግዲህ አብራቸው ተቀጣደሎ ሁለት ደስታዬንም ላካፍላችሁ የመጣሁት ለምን የሰው ልጅ ሁሌ ችግሩን ሁ- ሁሌ ሰው ሲያካፍል ደስታውንም ደግሞ ማካፈል አለበት እና እና ታለች ሴት እንደክብር መስጠት ካቆመችኝ በጣም ቆይታለች። ታምሮብኝ ነው እና ታምር ሆኖብኝ ነው እኔም ቪዲዮ ልሰራ እያ የቻልኩት እና ዛሬ ይኸው በዚህ መልኩ ነው እራቴን እየሰጠችኝ አላህ አይስጣት። እኔ እንኳን ቅድም ጠግብ ያለውኝ እንግዲህ ለእናንተ ቪዲዮ ልስራ ብዬ ነው። እውነት አሳደር ፍሬጅ ውስጥ ማስገብቸውም ቢሆን ነገ እበላለው ብዬ አስቤያለሁኝ። እና ያው እንዲህ ነበር። በክብር ምሰጠኝ ወላሂ በክብር በቃ። እንደው ይንቺ ሴትዮ ምንሆን እንደ ያፍረኝ ነበረ እውነት። ለምን አብዛኛውን ጊዜ የምትሰጠኝን ምግብ አልበላውም ነበር ወይ እኔ በቃ አስቀድሞ ለነገረ ባላ ነበረ በቃ እጠግብና ከዛ በኋላ ለልጆቿ ትንሽ ረፈድ አደርጋ ነው የምሰራ። ከዛ በኋላ ትሰጠኛለች። እንደውም አስቀምጬው ቁርስ አሳምሬ ነበር ውስጥ አስገብቼው። አሁን ደግሞ ቪዲዮ ለስራ ብዬ ነው የመጣሁት እና ይኸው ይህንን በመሰለ ይህንን የመሰለ እራት ሰጥታኛለች። አላህ ይስጣት። እኔ ከምንም በላይ ቀን ጸባይዋን ቢያታስተካክልልኝ ደስ ይለኛል። ማታ ማለት ነው እውነት ወይኔ ወይኔ ወይኔ ወይኔ እያወራውኝ እየተጨካጨካኝ ትመጣለች። ድምፅ እየሰማውኝ ነው ምናምን እያልኩኝ መጣች። በጣም አርፍቻለሁ ማታ ደግሞ ወይ ጉድ ስንት ሰዓት ሆነ መሰለኝ። ደግሞ ልክ ልወጣ ስል ማለት ሰው ግር ብሎ ይመጣል። ያው እኔ ደግሞ ላይክ በጣም ነው የምወደው። እንግዲህ ምን ላድርግ? አይ ዱንያ ትውጃለች ትሉኛለች። አሁ ዱንያ ማይወዳለ ሁ ላይክ ነው ወደ ላይክ ብር ይሆናል ልትሉ ትችላላችሁ። አሁ እኛ ላይ ብላይ የምንቀመጠው ላይክ እንድንደረግ ሰፖርት እንድንደረግ ላይክ፣ ሰብስክራይብ ፈልግ ነው ላይቭ ላይ የምንቀምጠው። እና አብዛኞቹ ትመጡና አንቲ ምዘወጅ አንቲ ዞጅ አንቲ ቤቢ አንቲ ውሾ ውዥ ገመሌ ሌሽ ትቁሎ ዘይክድ ሀራም አለይኩም ወላ አነታ አፍት አለይኩም ያረቢ ስትራክ ያረቢ ወላ ወደ አረቢኛ በነገራችን ላይ ለንግግር ይመቻል እና እና ደስ ይለኝ ይለኛ ለማውራት ምናምን እንደፈለጋቸው ደስ ይላል። አረብኛ ቃል ስትጠቀሙ እና በጣም ነው ደስ የሚለኝ። እና ግን እኔ የሚያስቸግሩኝ የመጡ ምህዚ አንቲ ሽትክ አንቲ የሚዘወጭ አንቲ ሄደ እኛ እኮ ባልፈልገን አይደለም እዚህ አንቸግብ ተሻለ ባልፈል ምስሌ ጋ ይመለከተው ቪዲዮ ግን አንዳንዴ ከሚገርመኝ ነገር ለምን ላይቭ የምንቀመጠው ላይክ እንድንደረግ ነው። እዚህም ጋር ላይክ አድርጉ። እና በጣም ነው የደገም ነው ቪዲዮ ቢታየልን እዛ ጋር ከእናንተ ላልተከራከርን አብዛኛው ሴቶች አይላከፉም። ምን ብለው ይላከፋሉ? ወንዶች ግን ላይ ብለን እንቀመጥ እስከምንተው ድረስ ታደርጉን አላቸው። አንዳንድ ወንዶች እንግዲህ ቪዲዮ ቢታየልን እዚህ ጋር ከእናንተም ጋር ላልደረቅን እንቅልፋችንም ላላጣን እንግዲህ የእኛ ቪዲዮ ቫይራል ስለማይውጣልን ተቸግረን ነው። በዛ ነው። አንዳንድ ሰፖርት የምናገኘው አንዳንድ ላይክ የምናገኘው ሰብስክራይብ የምናገኘው ላይቭ ላይ ስለሆነ ብቻ ነው የምንቀመጠው፣ ሌላ ነገር ፈልገን አይደለም የምንመጣው። እና አብዛኛውን ጊዜ ደግሞ ከካሜራ ፊት ለምዶሻል የምትሉኝም ሰዎች አሉ። እኔ ከካሜራ አስለምቼ በጣም ነው የተቸገርኩት ይህንን ነገር ለማስወገድ። ጥሪ ያለው ግን እኔን ካላዩ የለውኝም አሉ አይመጡ፣ ሌላ ቤት ሄዳለሁ። ያለ ካሜራ ብዙ ሰው ይመጣል፣ ይከታተላቸዋል። እኔ ግን ልክ ከካሜራው ስወጣ ነው በቃ ጥርግ ብላችሁ የምትሄዱልሽ። እኔ ከካሜራ ጀርባ እንዳልወጣ እንድወጣ ያደርጋችሁ እናንተ ናችሁ። በቃ እኔ መጀመሪያ ጀመርኩት ሳላቅ፣ ለመተው ብሞክር ግን አንዳችሁም ልትቀመጡልኝ አልቻላችሁ። በዚህ አጋጣሚ እንዲዚህ ለምትሉኝ ሰዎች ያን ይመጣሉ። አንዳንዴ እንዲሉኛል መካሪ ሆነው ሰዎችን በንግግር ለመጉዳት የሚመጡ ሰዎች አሉ። እኛ መርጠንና አስበንበት እስከሰራ ነው ድረስ ማንኑንም በእኛ ጉዳይ የሚያገባው ነገር የለም። ስለዚህ አንዳንድ ሰዎች አትምጡና ቅስማችን አትስበሩን። እኛ ስራ ብለን ነው ከመደም ቤት ለመውጣት ነው። በቃ እንትን ምንለው ምንለፋው ማለት ነው እና ብዙ ችግሮች እያሳለፍን ነው። እዚህ ጋር ወደ እናንተ ምንመጣው እንቅልፋችን ትተን ነው። አመድ ፊታችን አመድ መስሉ። ወላሂ አንዳንዴ ይገርመኛል። እኔ ፊቴን በቃ በጣም ወጥቶኛል ላይቭ ላይ መቀመጥ እውነት በቃ እንትን ካሜራው በጣም ነው የሚጎዳ፣ እናንተ ስለማታውቁት ያምር። እኔ በጣም ነው የሰለችኝ፣ እንትን መግላይ በላይ መቀመጥ። ቪዲዮ ቢታይልኝ አሁን የቪዲዮ ቫይራል ቢያንስ ሁለት ሺህ እንኳን አልነሰ ቢባል ሁለት ሺህ አንድ ሺህ እንኳን ቢታይልኝ በየቀኑ ቪዲዮ ሰሪ ቸለቀ ነበር። ከመዳሚም ላልተጨቃጨቁኝ ግን እኛ ምን እናደርግ፣ ለግዳችን ነው የመዳም ቅመሞች እንትን ቫይራል አይወጣም። ለሽ መድሪ አስባችሁበት ማታዩት ነው የሚመስለኝ። አንዳንዴ በነገራችን ላይ የሚታይም ነገር ላንሰራ እንችላለን፣ ስለማይመቻችልን ነው። ግን ካያችሁት ይታለፋል። አብዛኛውን ጊዜ የፌመሶች እንትን ነው የሚታየው እና ያው እኛ የምናየው እንደዛ ነው። እኔም ራሴ እንደዛ ነው። ግን የሆነ አለ አይደለም እንግዲህ ትግስት አድርጎ አንድ ቀን አላህ ያሳድገናል። እና በዚህ አጋጣሚ ካሜራ ፊት ለፊት ለምትውጫለሽ ምናምን አይመለከታችሁም የምትሉ ምጭ፣ አረ በማይመለከታችሁ ነገር አትግቡ። አረ ብዙ ከዴ የምታደክሙኝ ሰዎች ስላላችሁ ነው። ያው ሌላም ቤት ሄዳችሁ እንደዚህ ነው የምታደክሙት። እኔ አንዳንዴ ደግሞ በእኔ ላይ ትጠናላችሁ ብዬ ነው የማስበው። እውነት በጣም ነው የሚያናድዱኝ ግን እኔ መልሰል ሰጣችሁ እኔ ስራዬን እየሰራው ነኝ። በነገራችን ላይ እናንተ አውሮ እኔ ስራ ሰራለሁ እና ቤተሰቦቼ ደግሞ ውድ መል እህት ወንድሞቼ አላችሁ ደግሞ ከጎን ሆናችሁ የልቤን ችግር ሁሉ የምትረዱኝ ደግሞ አይዞሽ ምትሉኝ ደግሞ አላችሁ። በጣም ነው ማመዘገነ እዚህ ደረጃ አብቀታችሁ ይኸው አሞን ያስደርጋችኋል ከአላህ በታችሁ ጀዛክላ ኸይረን አመሰግናለሁ። ሹኩራን በተለያዩ ቋንቋዎች ምስጋናዬን አደርሳለሁኝ እና በጣም ነው ሙዳችሁ ቤተሰቦች የዛሬ እራት አቅርቤ እንደዚህ ወሬ ስም ብለሽ የማያወራውን ምግብ አትበ መትሉኝም ቤትስ እና እንግዲህ ያው ስራችን ስለሆነ ነው። እና ያኔ በጣም አምሮኝ ነው። በነገራችን ለቪዲዮ ለመስራት የተገደድኩት አልተገደድኩኝ መብት ነው። እና ዘና እያላችሁ ስራ ቢቻቸ ለታቱኝ እና መዳሜሽ ድም አላህ ጥሩ ያደርግልሽ። ወሎ ጥሩ ነበረች፣ ተቀየረች ተቀየረች ወይ ተቀየረች እኮ ጥሩማ ጥሩ ነበረች እና ግራ ገብቶኛል። አሁን ደግሞ በሰሞኑ የሆነ ረፍት ነገር ሊሄዱ ነው ረፍት ሊወጡ ነው እኔን የወሰዱኝ እኔ እንጃ። እኔም ከነሱ አብሬ ሊሄድ አመጣበት አቡዳቢ እህቷን ቤት እንሄዳለን። እዛ ይሆን እኔ እንጃ። እዛ ደግሞ ዋይፋይ በጣም ነው የምቸገረው፣ እንደ ግዴታ መግዛት አለብኝ። አሁን እያሳሰበኝ ነው። እኔን ትተውኝ ነው የሚሄዱት የት ነው የሚሳፈሩት ብዬ አሁን ካልኩሌሽን እያደረግኩኝ ነው። እነሱ ከተሳፈሩ ይዘውኝ ይሄዳሉ ወይ ዝም ነው የሚሉኝ ብዙ አይነት ነገር አውጥቼ እያገባው ነው። ስለዛ በቃ እና በቃ እንትን ብሉት እዩት እዩት። እና ላይክ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ ቤተሰቦች። ሰው ወዳችሁ ይህ ወድ ቤተሰቦች ከጎን የሆናችሁ የምታግሱኝ ወላሂ በጣም ደግሞ በነገራችን ላይ በጣም የምትረዱኝ ሰዎች አላችሁ። እኔ በዚህ አጋጣሚ ሳላደንቃችሁ አላልፍ በጣም በጣም የሚረዳኝ ሰው በቀደም በሰራሁት ቪዲዮ ወላይ ቤታቸውን ሲሄድ በጣም ነው ያሳዘኑኝ። በቃ ለምን ይሄንን ቪዲዮ እኔ በጣም ስለከፋኝ ነው ያንን ቀን በቃ ስራይን ላጣ ነው እውነት። በቃ እስከ ኢትዮጵያ እስከ መገባ ድረስ የወሰንኩኝ ነበረ ለብቻዬ። ለምን በቃ አንዳንዴ በቃ ሲጨንቃችሁ እንትን ትላላችሁ። በቃ ኢትዮጵያ ገብቼ ዩቱብ ነሰራለሁ ብዬ ወስኜ ነበረ። ለምን ይጨንቀኛል። እኔ ሰው ሲጨቃጨቀኝ ምናምን አልችልም። ብዙ ያሳለፍኳቸው ችግሮች አሉ። ያኔ አንድ ችግር ሲመጣ መቋቋም አልችልም። ስለዛ አላህ ጥንካሬውን ይስጠኝ እና ቤተሰቡ ለዚህ ደረጃ አብቅታችሁ ይሄው ለዚህ ለዚህ ያደረሳችሁኝ ከአላህ በታች እናንተ ናችሁ። ቤተሰቦቼ፣ ውዶቼ ከልብ ከልብ ነው ማመሰግነው። ቪዲዮን ከወደዳችሁት ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቤተሰብ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ። ማሰላማ። ኢንሻአላህ ደግሞ በሌላ ቪዲዮን እንገናኛለን። እንግዲህ አስባለሁ ኢንሻላ የምለውን ቃል እረሳለሁ ቪዲዮ ላይ ሁሌም። ኢንሻአላ መጨረሻ ላይ የሆነ ነገር ስጠቅ ኢንሻአላ በሉ። ወላሂ በጣም ቪዲዮን ከጨረስኩት ነው ማስታውሰው። ዛሬ ደግሞ አስታወስኩኝ። ኢንሻላ ቢዚን ላይ በሌላ ቪዲዮ እንገናኛለን። ባይ ባይ። ቤተሰብ እወዳቸዋለሁ። በራይ